አዋዜ ልዩ ሳምንቱን እንዴት አለፈ? ሳምንቱን በትውስታ ዓለም። በዚህ ሳምንት የአሜሪካው ፕሬዝደንት ዶናልድ ትራምፕ የዩክሬንን ጦርነት የሚያከትም ስምምነት ከራሽያ ጋር ከመድረሳቸው በፊት ዩክሬንን እንዲጎበኙ ፕሬዚደንት ቮሎዶሚር ዘለንስኪ ጋበዙ። ዘለንስኪ ሲቢሲ በተባለው የአሜሪካ ቴሌቪዥን 60 ደቂቃ የተሰኘ ፕሮግራም ላይ በሰጡት ቃለ ምልልስ ላይ ለፕሬዚደንት ትራምፕ ባስተላለፉት መልእክት እባክዎ ከማንኛውም ውሳኔዎች ድርድሮች በፊት በሕይወት ያሉ ወይም የሞቱ የዩክሬን ሰላማዊ ሰዎችን፣ ተዋጊዎቻችንን ሆስፒታሎችም አብያተ ክርስቲያንን ለማየት ይምጡ ሲሉ ተማልደዋል። ቃለ ምልልሱ የተቀረጸው ዩክሬን ሱሚ በሚባል የድንበር ግዛቷ ውስጥ በትናንትናው ዕለት ሰላሳ አራት ሰዎችን ገድሎም አንድ መቶ አስራ ሰባት አቁስሎብኛል ያለችው የራሽያ የሚሳኤል ጥቃት ከመካሄዱ በፊት ነበረ። ራሽያ በበኩሏ በሰጠችው መግለጫ እንደተባለው ሱሚ ውስጥ በደቂቃዎች ልዩነት ተቀራራቢ ቦታ የመቱ ሁለት ኢስካንደር ሚሳይሎች መተኮሷ ናምና ኢላማው ተነጣጥሮ የነበረው የዩክሬን ወታደሮች ለስብሰባ ታድመው የነበሩበት የጉባኤ አዳራሽ መሆኑን ገልጻለች። ከመካከላቸውም 60 ወታደሮቿን ገድይ ያለው በማለት ከ24 ሰዓት በኋላ ማለትም በዛሬው ዕለት አስታውቃለች። ፕሬዝደንት ትራምፕ ማን እንደነገራቸው ሳይገልጹ፣ ነገር ግን ጥቃቱ በስህተት የተፈጸመ መሆኑ ተነግሮኛል ብለዋል። ራሽያ የምትለው ሱሚ ውስጥ የጥቃቱ ኢላማ የጉባኤ አዳራሽ ሲሆን ከሁለቱ ሚሳኤል ንረታ በኋላም አሁን ያ አዳራሽ የለም። በምትኩ የእሳተ ገሞራ ፍንዳታ አፍ የመሰለ ጉድጓድ ተፈጥሯል። ኬየቭ ወታደራዊ መኮንኖቿ የተባለው አዳራሹ ስብሰባ ስለመቀመጣቸው ባታረጋግጥም ሱሚ ውስጥ የአንድ ግዛት ከንቲባ የሆኑ ባለስልጣኗ ግን በእርግጥም እንዲህ ዐይነት ስብሰባ ተካሂዶ ከነበረ ያ እንዲሆን የፈቀዱ የደህንነት ባለሥልጣኖች ሥራቸውን በገዛ ፈቃዳቸው እንዲለቁ ጠይቀዋል። ራሽያ ማንኛውንም የመለዩ ለባቾች ስብሰባ እንደ ዋና ወታደራዊ ኢላማ አድርጋ ትቆጥራለች፣ አትምርም። በዚህ እርምጃ በዙሪያ የሚገኙ ሲቪሎች ተደራቢ ሞት ወይም ኮላተራል ዳሜጅ ተደጋግሞ የደረሰባቸው መሆኑ ይታወቃል። ፕሬዚደንት ዶናልድ ትራምፕ የፕሬዚደንት ቮሎዲሚር ዘለንስኪ ዩክሬንን ይጎብኙ እባኮ ጥያቄን ይቀበሉ ወይም ማይቀበሉ ወደፊት የሚታይ ነው። ባለፈው በፈረንጅ ኤፕሪል 4 በኢትዮጵያ መጋቢት 26 ቀን ሌላ የራሽያ ሚሳይል ጥቃት የዘለንስኪ የትውልድ ከተማ ምላስ ቆልፏ ክቪሪ ውስጥ ወድቆ ዩክሬን እንዳለችው ከሆነ 20 ሰላማዊ ሰዎች ተገድለው 61 መቁሰላቸው አይዘነጋም። ይሁን እንጂ የራሽያ መከላከያ ሚኒስቴር ባወጣው መግለጫ ወዲያውኑ ሚሳኤሎቹ የታለሙትና የተነጣጠሩት ዶጋመድም ያደረጉት የዩክሬን የተዋረድ ወታደራዊ አዛዦችና ምዕራባዊ አሰልጣኞቻቸው ስብሰባት ታድመው የነበሩበትን ሬስቶራንት መሆኑን መግለጹ የሚታወስ ነው። ወደ 80 የምዕራባውያንና የዩክሬንን ወታደራዊ አዛዦች ገድያለሁ ብላለች ራሽያ። በወቅቱ የትራምፕ አስተዳደር ወደ 30 የሚጠጉ የባህር ማዶ ኤምባሲዎችና ቆንስላ ጽህፈት ቤቶችን ለመዝጋት እያጤነ መሆኑ ተሰማ። ሲኤንኤን እጁ የገባውን የውጭ ጉዳይ ሚኒስቴር የውስጥ ሰነድ ተመልክቶ እንደዘገበው አሜሪካ በሶማሊያና በኢራቅ ያሏትን ኤምባሲዎች የተቋምም ሆነ የሰው ኃይል ደረጃ በእጅጉ ለመቀነስ ወይም ደግሞ በሌላ መንገድ ለማደራጀት ትፈልጋለች። ሰነዱ አስር ኤምባሲዎችና 17 የቆንስላ ጽፈት ቤቶች እንዲዘጉ ይመክራል። አብዛኛዎቹ ደግሞ በአውሮፓና በአፍሪቃ የሚገኙ ናቸው በትንሹም በኤሽያና በካሪቢያንም እንደዚሁም ከሚዘጉ ኤምባሲዎች መካከል የሞልታ የሉክዘምበርግ የሌሶቶ የኮንጎ ሪፐብሊክ የማዕከላዊ አፍሪካ ሪፐብሊክና የደቡብ ሱዳን ተጠቅሰዋል እንደዚሁም ፈረንሳይ ውስጥ የሚገኙ አምስት ቆንስላዎች ጀርመን የሚገኙ ሁለት ቆንስላዎች፣ ቦስኒያ የሚገኙ ሁለት ቆንስላዎች፣ ሄርዞጎቪና የሚገኙ ሁለት ኤምባሲዎች፣ አንድ እንግሊዝ ውስጥ የሚገኝ፣ ደቡብ አፍሪካ ውስጥ አንድ፣ እንዲሁም ደቡብ ኮሪያ ውስጥ የሚገኝ አንድ ቆንስላ ጽሕፈት ቤቶች እንዲዘጉ ይመክራል። የተዘጉት ኤምባሲዎች የሥራ ኃላፊነትን ጎረቤት አገራት በሚገኙ ኤምባሲዎች በኩል እንዲፈጸም ይመክራል። ፕሬዚደንት ዶናልድ ትራምፕ ከኢራን ጋር የኒውክሌር ስምምነት ተደርሶ ማየት እንደሚፈልጉ ተናገሩ። ነገር ግን ሀገሪቱ የኒውክሌር መሣሪያ ሊኖራት አይችልም ብለዋል። ትራምፕ እስራኤል የኢራንን የኒውክሌር ተቋማት እንድትደበድብ የነበራቸውን ድጋፍ አንስተዋል ሲል ለኒውዮርክ ታይምስ ያቀረበውን ዘገባ አስመልክቶ ለቀረበላቸው ጥያቄ ሲመልሱ እኔ ድጋፉን አንስተዋል በሚል አልገልጸውም አሉ ለሪፖርተሮች ሲናገሩ። ነገር ግን ጥድፊያ ውስጥ አይደለውም፣ ምክንያቱም ኢራን ትልቅ አገር እንዲኖራትና ያለ ዕልቂት በደስታ የመኖር ዕድል አላት ብዬ አስባለሁ። ያንን ነው ሆኖ ማየት የምፈልገው። ወደ ሁለተኛው አማራጭ መሄድ ካለብኝ ግን ለኢራን መጥፎ የሚሆን ይመስለኛል። ኢራን መደራደር እየፈለገች ነው ብለዋል። ከጣሊያኗ ጠቅላይ ሚኒስትር ጋር በዋይት ሃውስ ባደረጉት ውይይት መካከል ኢራን ለመደራደር ትፈልጋለች ብዬ ተስፋ አደርጋለሁ። ቢያደርጉ ነው ለእነሱ የሚጠቅማቸው። እኔም ኢራን ወደፊት በልጽጋ ማየት እሻለሁ ሲሉ ተናግረዋል። ኒውዮርክ ታይምስ በወጣው ዘገባ ፕሬዚደንት ዶናልድ ትራምፕ ውይይቱ አልቆ መጨረሻው እስኪታይ ድረስ እስራኤል የኢራንን የኒኩሌር ማበልጸጊያዎች ወይም ተቋማች እስከሚመጣወር ግንቦት እንዳታጠቃ እስራኤልን አሳስበዋል ብሏል። የአሜሪካ ልዩ ልዑክ ስቲቭ ዊትኮፍና የኢራን ውጭ ጉዳይ ሚኒስትር አርጋቺ የፊታችን ቅዳሜ በሮም ጣሊያን፣ ሁለተኛ ድርድራቸውን ያደርጋሉ። ኢራን የኒኩሌር መሣሪያ ከቶም አይኖራትም ብለዋል ትራምፕ ሲደመድሙ አሜሪካ በየመን ራስ ኢሳ የነዳጅ ወደብ ላይ ያካሄደችው የአየር ድብደባ ቢያንስ 38 ሰዎች ገደለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሃውቲዎችን በቀይ ባህር በሚተላለፉ መርከቦች ላይ የሚያደርጉትን ጥቃት እስኪያቆሙ ድረስ በአጥለቅላቂ ኃይል እደበድባለሁ ብለው ከዛት ወዲህ የአሁኑ ድብደባ ሰለባዎች ብዛት በከፍተኛ ደረጃ ከሚቆጠሩት መካከል ሆኗል በጥቃቱ ከተገደሉት በተጨማሪ 102 ሰዎች ቆስለዋል። የአሜሪካ ማዕከላዊ እዝ ሴንቲኮም በሰጠው መግለጫ ጥቃቶቹ የታለሙት የሀውቲዎችን የገንዘብ ምንጭ ለማምከን ነው ብለዋል። ዓላማው ዋለ ማዕከላዊ እዙ በማኅበራዊ ሚዲያ ገጹ ባወጣው መግለጫ ዓላማው ሀውቲዎች በገዛ ሕዝባቸው ላይ ታላቅ ሥቃይ ለማምጣት ያስቻላቸውን የኢኮኖሚ ኃይል ምንጭ ለማድቀቅ ነው ብለዋል። አልጀዚራ እንደዘገበው ከሆነ የአሜሪካ የአየር ድብድባ በወደብ አገልግሎቱ ዙሪያ ተኩሮ የተለያዩ ስፍራዎችን የመታ ነው። የአልጀዚራ ጋዜጠኛ ከየመን ዋና ከተማ ሰና ሲዘግብ የመጀመሪያዎቹ አራቱ የአየር ጥቃቶች ሰዎች በሥራ ላይ ሳሉ እየተካሄዱ ነበረ ብሏል። እንደ ዘጋቢው ከሆነ ሠራተኞቹ ጨርሶ ያልጠበቁት ነበረ። በጥቃቱ ያለቁት የወደቡ ሠራተኞች ናቸው። ይህ ጥቃት ባደረሰው የሰላማዊ ሰዎች ሞትና ራስ ኢሳ ወደብ ለሀገሪቱ እጅግ ቁልፍ የሆነ ስለነበረ በሀገሪቱ ቁጣ ቀስቅሷል ብለዋል። ሀብቴዎች ከፈረንጅ 2023 ዳር ወር ጀምሮ እስካሁን ድረስ ከእስራኤል ጋር ግንኙነት አላቸው ባሏቸው መርከቦች ላይ ከ100 በላይ ጥቃቶች ፈጽመዋል። ፕሬዚደንት ዶናልድ ትራምፕ የሰጡት ማስጠንቀቂያ ሀብቴዎች ይህን መሰል ጥቃታቸውን እስኪያቆሙ ድረስ ባላቋረጠ ሁኔታ ትደበድባላችሁ የሚል ነው። ከመጋቢት የመጀመሪያ ሳምንት አንስቶ የአሜሪካ የጦር አውሮፕላኖች የአገሪቱን ነዳጅ ማጣሪያዎች፣ አየር ማረፊያዎችና የሚሳይል ጣቢያዎች ደብድበዋል። አሜሪካ ይህን መሰሉ ጥቃት የተፈለገውን ግብ ከማሳካት አኳያም ውጤት እየታየ ነው ትላለች። የብሔራዊ ደህንነት አማካሪው ማይክ ዋልዝ እንዳሉት በርካታ የሀውቲ መሪዎች በእስካሁኑ ጥቃት ገድለዋል። ሲኤንኤን በሀውቲዎች ላይ በመካሄድ ላይ ስላለው ዘመቻ ሂደት ማብራሪያ የተሰጣቸው ሰው ሰዎችን ጠቅሶ እንደዘገበው ከሆነ ግን አሜሪካ በሀውቲዎች የተኩስ አቅም ላይ መጠነኛ ጉዳት ብቻ ነው ያደረሰችው። ይህም እስካሁን ድረስ የ3 ሳምንት ዘመቻ ነው፣ ወደ 1 ቢሊዮን ዶላር አስወጥቷታል። በእስካሁኑ ድብደባ ወደ 80 የሚደርሱ የሀውቲ ወታደራዊ መኮንኖች ሳይገደሉ ባይቀርም ይላሉ ተንታኞች ቁንጮ የሀውቲ ፖለቲካዊና ወታደራዊ አመራሮች ግን አልተነኩም። ለወትሮው ትዕግስታቸው ስስ የሆነው የ78 ዓመቱ ፕሬዚደንት ዶናልድ ትራምፕ አሁን ጨርሶ የተሟጠጠ ይመስላል። የዩክሬንን ጦርነት ማቆም የማይቻል ከሆነ አሉ፣ ውጭ ጉዳይ ሚኒስትር ሩቢዮ፣ ጣጥለን መሄዳለብን ብለዋል። ወዴት ዓለማችንን ከሁለተኛው ዓለም ጦርነት ወዲህ የገጠማት የአጠቃላይ እልቂት አፋፍ የተባለውን የዩክሬን ጦርነት በፍጥነት ለመፍታት የሚያስችለኝን ልዩ ክህሎት ተክኛለሁ በማለት በልበ ሙሉነት የተናገሩት ፕሬዚደንት ዶናልድ ትራምፕ ከእውነታ ግንብ ጋር የደረሰባቸው ግጭት ማሳያ እንዲህ ነው የሚባል ለውጥ ለመፍጠር አለመቻላቸው ነው። ፕሬዝደንቱ አሉ፣ ሩቢዮ ከፓሪሱ ስብሰባ በኋላ ወደ አገራቸው ከመመለሳቸው በፊት ለጋዜጠኞች በሰጡት የምሬት መግለጫ። ፕሬዝደንቱ ዶናልድ ትራምፕን ማለታቸው ነው። ይህን ጦርነት ለማክተም በመንግሥታቸው ከፍተኛ ደረጃና አቅም 87 ቀናት ባዝነዋል ብለዋል ሩቢዮ። አሁን ተንታኞች እናስ ከዚህ ቀጥሎ ሲሉ ይጠይቃሉ። አንዱ ምርጫቸው ወይም አማራጫቸው ለዩክሬን የሚሰጡትን ወታደራዊ እርዳታ በጥፍ ማሳደግ ሊሆን ይችላል። ተንታኞች እንደሚያዩት አሜሪካ ላቀረበችው የሰላሳ ቀናት ተኩስ አቁም ሐሳብ እንቅፋት ሆና የቀረበችው እግር ጎታች ያሏት ራሽያ ናት። ምክንያቱም ለዚህ ሐሳባቸው ሙሉ በሙሉ ተገዥ ሆና እሺ ያለችው ዩክሬን ስትሆን ራሽያ ግን በመሪ ደረጃ ተቀብላ ቅድሚያ ሁኔታዎችን በመደርደር ጉዳዩ እንዳይንቀሳቀስ አድርገዋለች። ትራምፕ ክሬምሊንን ማባበሌ ነው ለዚህ አበቃኝ፣ ስለዚህ እብሪቷን አስተንፍሼ ወደ መስመር ላስገባት ብለው ከጆ ባይደን ጊዜ በባሰ እጥፍ ወታደራዊ ድጋፍ ለዩክሬን መስጠት ቢጀምሩ ከደጋፊዎቻቸው መካከል ከአቋማቸው ሙሉ ሙሉ መታጠፋቸው ላይወድልላቸው ቢችልም ዩክሬን ጦር ግንባር ላይ የሚኖራት የፈረጠመ መቋቋምና መግፋት ራሽያ ያልደራድርም አቋሟን እንድታጤነውና ሸብረክ ብላ ወደ ጠረጴዛው እንድትመለስ ያደርጋት ይሆናል ይላሉ። አሜሪካ እስካሁን ፍሬ አልባ የሆነውን በራሽያና በዩክሬን መካከል የሰላም ስምምነት የማፈላለግ ጥረቷን የሚያግዝ አዲስ ሐሳብ ባለፈው ሐሙስ አውሮፓ ፓሪስ ውስጥ ማቅረቧ ተሰማ። ሐሳቡ ለዩክሬንና ለአውሮፓ አጋሮቿ የቀረበው ፓሪስ ላይ ሲሆን፣ ቀደም ሲል እንዳልኳችሁም በከፍተኛ ባለሥልጣኖች ደረጃ በተካሄደ ውይይት ላይ ነበረ። አሜሪካ በቦታው በውጭ ጉዳይ ሚኒስትር ማርኮ ሩቢዮና በልዩ መልእክተኛ ስቲቭ ዊትኮፍ ተወክላ ነበረ። ሐሳቡ ሞስኮው በ2014 በፈረንጆች አቆጣጠር የራሷ ግዛት አድርጋ የጠቀለለቻትን የክሬሚያ ልሳን ምድርን በራሽያ የግዛት አንድነት ስር ለማወቅ የትራምፕ አስተዳደር ዝግጁ መሆኑን የሚያሳውቅ ነበረ። አንድ ስለ ሰላም ማዕቀፉ ፍሬምወርክ የሚያውቁ ባለሥልጣን ለሲኤንኤን እንደገለጹት አሜሪካ ሐሳቡን ለዩክሬንና አጋሮቿ ባለፈው ሐሙስ ፓሪስ ውስጥ ከማሳወቋ በፊት ለሞስኮ የገለጸች መሆኗም ታውቋል። የሰላም ማዕቀፉ ራሽያ በ2014 የተቆጣጠረችውን የክሬሚያ ልሳን ምድር የራሽያ አድርጎ በመቀበል ለአስርት ዓመታት ዩክሬንን በተመለከተ የጸናውን የአሜሪካ ፖሊሲ ይቀይራል። ማዕቀፉ በተጨማሪም የተኩስ አቁሞ ሁለቱ ሀገሮች ወታደሮቻቸው በሚቆጣጠሩት ግዛቶች ላይ ወይም አሁን ባላቸው ጦር ግንባር ላይ ይሆናል ብለዋል። አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት